አባ ስበር ሆታ በራያው ጭፈራ ይበላሃል ሽቦ ሆላሌ ስመራ ባለምዬ ሶራ በልልታ ታጅቦ በሪኩም መጋላ ደሴ ላይ ተውቦ ከደጋጎቹ አገር ልብ የገባ ወሎ ስኒው ተደርድሮ ሲባላው ወልጀባ ይማማሉበታል። ጥላቻ የራቀ ፍቅር እንዲገባ ወግድ ያልእለታ ከተጣላህ ደግሞ ግንባሩ አይፈታም። አባ ስበር ወሎ ብታውቁም ወቁ ባታውቁም ጠይቁ። ፍቅር ከጀግንነት ወሎዬ ነው ጥጉ። የቅኔው መፍለቂያ የመንዙማው ምድር ሰው መልከ መልካም ከአንጀቱ ገራገር የመጣን እንግዳ ይዛላባ ብሎ ትንሿ ኢትዮጵያ የኔ ሀገሬ ወሎ መግጠም እንኳን ባልችል ቃላትን እንደርድሬ ፍቅር መች ሊጠፋኝ ወሎ ተፈጥሬ። አንተ ከየት መጣ ብሎ ሳይጠይቅ ቤቱ ያስገባሃል። እግርህን አጥቦልህ የምትሄድበት ሀጃ እንኳን ቢኖርህ ማልዶ ይሸኝሃል ጓዝህን ይዞልህ። ዘር ያሉት ቆጠራ በወሎ ሰማይ ስር ሰው መሆን በቂ ነው ወሎየነት ሚስጠር። እረ ደሴ ደሴ! ገራዶ ገራዶ ሙስሊም ክርስቲያኑ ተዋልዶ ተዛምዶ ሲያሻው ጎለጎታ ሲያሻው መካሂዶ ሲያሻው ለእግዚአብሔር ሲያሻው ላላህ ሰግዶ ፍቅር ይገነባል ጥላቻው ንዶ ወሎ እንደምን ነው ደሴ ወሎላ ኮመንዛ ጸባያቸው ሸጋ ልብን የሚገዛ እንዴት ነው ኮምቦልቻ የድሮ ቢራሮ የቆንጆች ወደብ ጉር ሰራይ ዘንድሮ ፍቅራቸው ጠላፊ ገብ ባልቤን ሰብሮ እንደምነው ደጋን ጨለቃ፣ ዳርዳሩ በቅለው ያደጉበት ነሞት አይፈሩ ከዘሩ ለው ልበል ወይንስ ከሀገሩ፣ ውስጡ የጀግንነት ቆንጅና ነው አጥሩ። ጥርሷ የነተረው በወይራ መሟጫ፣ የእኔ አገር ባቲ ነው ከአፋሮቹ መውጫ። እንደምነው ቆቦ ኮረማን ለማጣ፣ የአባት ስበር አገር ዋግና ሰቆጣ፣ አስር ጊዜ ልሙት ራያን ከማጣ።